ዘማሪ እስራኤል ኩማ ጋር ቆይታ ነው የምናደርገው። ሹጊዶ ኮና የጋሞ ተወላጅ ተውላጅ እንኳን በጋሞኛ መዝሙር እየዘመሩ አይደሉም። አስክሬኑን እየሸኙ በጣም ከሚገባ በላይ ሲዘምሩ ዶ ብቻ ነው ሲዘምሩት የነበረው። በዘፈን በሌላ ነገር ታገኛለ እንጂ በመዝሙር ደረጃ አልተሰራም። ሀብታም ቋንቋ ነው የሚለውን ብዙዎች እንደዛ ብሎ ይገልጻሉ። ባለሙያ የአካባቢ ተወላጆች በራሳቸው ቋንቋ እግዚአብሔርን ማመዝገን ይፈልጋሉ። ወደ ወላይተኛ ሲጻፉም ተጽፎ ነው። ይዘቱን ጠብቆ ለማሳደግ ትብብር ያስፈልጋል። ጥቂት ነገር ቢያደርጉ እኔ እዚህ የጋሞ ተወላጅ ሆኜ እስካሁን አርባ ምንጭ ላይ የሚያቀኝ ሰው ላ የለም ማለት ይቻላል። ቆሞ ቆታ ሼሻ ቆሮንታይ ሰላም፣ ጤና ይስጥልን። እንደምናላችሁ ክቡራን ተመልካቾቻችን፣ በዛሬ ቆይታችን አሹ ጊዶ ኮና የተሰኘውን የጋሞኛ ዘማሬ የጋሞን ባህል መሰረት በማድረግ የሰራ ዘማሪ እስራኤል ኩማ ጋር ቆይታ ነው የምናደርገው። እስራኤል ኩማ ይህንኑ መዝሙር ከሰራ በኋላ በበርካቶች ዘንድ እንግዲህ እውቅናን አትርፏል። በተለይ ደግሞ ባህሉን አሳይቷለል እና በዚህ ደግሞ ብዙዎች አመስግነውታል። ብዙዎች ደግሞ በዚህ ዝማሬ ተባርከዋል። ዛሬ ከሱ ጋር ቆይታ እናደርጋለን። እንዴት ይህንን መዝሙር ለመስራት ቻለ አጠቃላይ ደግሞ ትውልድና እድገቱ የት አካባቢ ነው የሚለውን እንጫወታለን። አብራችን ቆዩ። እጅግ በጣም አድርጌ አመሰግናለሁ ዘማሪ እስራኤል ኩማ ፈቃደኛ ስለሆንክ። እንግዲህ እስቲ ለተመልካቾቻችን እስራኤል ማን ነው የሚለውን እስቲ አስታውቅ። አመሰግናለሁ። ያው ስሜ እስራኤል ኩማ ነው ትውልደ ቦረዳ ጭላሼ የሚባልበት ነው። ጋሞ ዞን ውስጥ ያደኩት እዛው ነው እ በስራ አጋጣሚ ወደ ጨንቻ ዶኮ አካባቢ ሻሌ የሚባልበት ሲሰራ ቆይቻለሁ እና እንደዛ ነው። በመምህርነት ይሰራ ነበር፣ በዛ አገለግላለሁ ነው እስካሁን። መልካም እስራኤል፣ እንግዲህ እዛ ሻሌ በምትሰራበት አካባቢ ይመስለኛል እንደሰማሁት ከሆነ ይህንኑ ሀሹ ጊዶ ኮና የሚለውን መዝሙር ለመስራት ያነሳሳ የተነሳው እስ እንዴት ነው? ይህንን መዝሙር እንዴት ለመስራት ቻልክ? እንግዲህ ሀሹ ጊዶ ኮና ተወሳና እንኳን የእግዚአብሔር ልጆች ሆነን የሚለው መዝሙር በጣም በዚህ በተለይ እኔ እንግዲህ ሲሰራ በነበርኩበት በተኩ አካባቢ በጣም የሚወደድ ከዚህ በፊት በጣም ሰዎች የሚዘምሩበት መዝሙር ነው፣ እና እኔ እንዳጋጣሚ ስራ እንደመጣው ለቅሶ ነበር። አካባቢ ላይ እና ማህበራዊ እንትን ላይ ገብቼ ለቅሶውን ለመካፈል ሄጄ እዛ ለቅሶ ላይ ሰዎች አሹግዶ ኮና ብለው አስከረኑን እየሸኙ በጣም ከሚገባ በላይ ሲዘምሩ ያኔ ነው በልቤ አድረው እንደሰማው አድሯል፣ በልቤ ማለት ነው ይሄ መዝሙር እንግዲህ ጣፋጭ ነው ዘዬው ነው አካባቢ ሰዎች ሹግዶ ኮና እያሉ ከኋላ ሲያጅቡ የሚያወጡት እንትኑ በጣም የሚመች ነውና፣ በዛ ተነስቼ እየቆየው ይሄንን መዝሙር ሚክስ ማድረግ አለብኝ፣ ዘመናዊ ሰዎችም የሚጠቀሙበት እንዲሆን ለማድረግ አለብኝ በሚለው ተነሳስቼ በጣም እንትዚህ ሲጥር ነበር። እግዚአብሔር ረድቶኝ ያው ተሳክቶልኛል። አሁን አድማጭነትን አግኝቷል። ሰውም አካባቢ ላይ ብቻ ሲዘመር ከነበረበት ወደ አጠቃላይ ጋሞ ተጨምሮ አካባቢ ላይ ጎፋ፣ ወላይታ ይሄንን ቋንቋ መስማት ማዳመጥ የሚችሉ ሁሉ ሰዎች እያመሰገኑና በጣም እግዚአብሔርን በዛ መስሙር እያከበሩ ይገኛሉ። እንደዛ ነው። መልካም ይሄ ዝማሬ እንግዲህ አንተ ብቻ ሳትሆን ከአንተ ጋር ይሄንን ዝማሬ በጣም ያደመቁ ነፍሳቸውን ይማረና ማማ ዛናቄ ዛሜ ደግሞ ቤቴ ዘማሪ ቤቴ ገዛኸኝ እሱም አለ። ከዛ ባሻገር ደግሞ የሚያጅቡም አሉ እና እንደ ምን ይመስላል፣ ውህደቱ ይህንን መዝሙር ለመስራት እንግዲህ? መዝሙሩን ሲንሰራ ባህላዊ እንግዲህ የአማኞች ባህል ገና ክርስትና ሲመጣ እንግዲህ መጽሐፍ ቅዱስን ያን ያክል ማንበብ አይችሉም ነበር። ስለዚህ ሀሳባቸውን በመዝሙር ይገልጹት ነበር እና ከነዛ ውስጥ እንግዲህ ግንባር ቀደም ናቸው እነዚህ አሁን ቅድም ያልካቸው ማማጨላ ወይም ዘናቄ ዛሜ ነፍሳቸውን ንማር። ትላንት እሳቸው ጋር ቀብር ስነስርዓት ሁላ ፈጽመናል እና በጣም ከሚገባ በላይ ወንጌል ሲሰሩ ያንን መዝሙር ሌላም ሌላም ሙለያዝ የሚላለ ሌሎች ሌሎች እሳቸውም ይዘምሩታል አለ እና በጣም በዚህ መዝሙር ህዝቡን ሲያገለግሉ ስለነበረ ኢነም እነሱ በየለቅሶ ቦታ፣ በየኮንፈረንስ ቦታ ሲዘምሩ ሲላየው ይህንን መልእክት ይዘቱን ሳይበላሽ ማስተላለፍ ይችላሉ ብዬ ማስባቸውንና አካባቢ ላይ ይዘቱን ጠብቆ እነማን ይዘምራሉ የሚለውን ከታሪክ አዋቂዎች ጋር ቁጭ ብዬ ተነጋግሬ ታሪኩንም አንዳንድ ታሪኮች አካባቢ ላይ ከዚህ ፊት ሰይጣን የስርየትን ነገር እንዴት እንደሚፈጽም የባዕድ አምልኮ የባዕድ አምልኮ አጢያት ወይም ጎሜ የሚባለው በዚህ በዚህ ነው ስርየት የሚያገኘው እያለ እንግዲህ የተለያዩ በጎችን ፍየሎችን በማረ በቃ በእኛ ቋንቋ እንግዲህ ያርሾ ጋ አጭው ተብሎ ይገለጸል እና በዛ ይሰራያል እያለ ብዙ የሰዎችን አእምሮ ይዞ ነበር። አሁን ስርየት በኢየሱስ እንደሆነ ለሕዝቡ ለመናገርና ስርየት በኢየሱስ እንደሆነ እነዚህ አውቀው ሀሹ ጊዞኮና የሚሉ ሰዎች ለሌሎች እንደገናም እንዲመሰክሩ በሚለው ነው። አዋሂደን ቁጥሩንም ቋንቋውንም የቱን በጠበቀ መንገድ ለሕዝቡ እንዲተላለፍ በማለት እንግዲህ በቁጭት ተነስተን ከዛው አብረን እንግዲህ አብረን አሁን ቤተ አለ ኔዘርላንድ ወይም ማማ አሉ ሌሎች ከባክግራውንድ፣ እነ ታደሰ እነመደስ እንግዲህ ልጆች አሉ፣ እነ ምስራች እነ በረከት እነዚያ ከኋላ ያጀቡ ናቸው። እነ ታምራት ማለት አሳብ ደረጃ ላይ ሁሉም አሉ። እና ከእነሱ ጋር አብረን ቁጭ ብለን እንዴት አገባብ ላይ እንዴት እንደሚገቡ ምናምን ከዘመናዊ መሳሪያ ጋር እንግዲህ ያው እነሱ በባህላቸው በኤዶ ብቻ ነው ሲዘምሩት የነበረው። በአካባቢ ኤዶና በጭብጨባ ኤዶ የሚባለው እንግዲህ አገባብ ላይ አሹጊቶ ኮና ላይ በግልጽ ይታያል ምናምን ልክ ሪትም ነው። ሪትሙን ጠብቀው በአካባቢያቸው ስለሚዘምሩ ዘመናዊ መሳሪያ ጥቂት ማሳየት ነው እንጂ አይከብዳቸውም። እና በዛ መንገድ ገቡ በጣም በሚገርም ሁኔታ ተወጡ። እንግዲህ ሽማግሌ ሆነው በዛ እድሜ እግዚአብሔርን ለማመስገን ወደ ኋላ ሳይሉ ከዚህ በእግር የሚቋረጠውን ነገር አቋርጠው ከዛ በመኪና ሄደው አርባ ምንጭ ድረስ ሄደው ከኔ ጋር እንግዲህ እግዚአብሔርን አመስግነዋል። በዚህ መንገድ ነው አመጣጡ። መልካም እንግዲህ እስኪ ለተመልካቾቻችን ይህን ነው በተለይ ደግሞ አንተ በብዙዎች ዘንድ እንድትታወቅ ማድረግ የቻለውን ሀሹ ጊዶ ኮና የሚለውን መዝሙር ያለ ሙዚቃ መሳሪያ በራስ ድምፅ እስኪ ለተመልካቾቻችን ማቅረብ ብትችል ነገራ ነጎሚያ ጎንዶር ሲዳይሳ ዘሬታ ቃንጌታ ምን ሲዳይሳ ቆሞ ቆጻሼ ሻ ቆሮንታይሳ ኢየሱስ አደምዳ አደፈ አደዛ ኑይሳ አለማፔ ጎሜ ጎንዶር ሲዳይሳ ዘረታ ካንገታ አመን ትራይሳ ቆሞ ቆጻሼ ሻ ቆሮንታይሳ ኢየሱስ አደምዳ ካወቱ ካወዛ ኑይሳ እዛ ደምዲ ሸምፒዳ ባርቼ ዘፈ ዘረ ዘንጋራ ጋጋድዋፌ ሀሊዳኑ የሱሳአንምርና ፍርዳፌ አሹ ጊዶኮና ሳናናጊዶናዶና ሳናሹ ያ እንግዲህ ይገባሉ። በነገራችን ላይ ይሄ መዝሙር በተለይ ደግሞ ክሊፕ ከተሰራ በኋላ በርካቶች በተለያዩ ማህበራዊ ሚዲያዎች ሲቀባበሉ ነበር። የሃይማኖቱ ተከታይ ያልሆኑ እንኳን ፕሮቴስታንት ያልሆኑ ጴንጤ ያልሆኑ በተለይ ደግሞ እዚህ የጋሞ አካባቢ ተወላጆች ይህንኑ መዝሙር ሲቀባበሉት ነበር። ይሄ ደግሞ ምን ያሳያል? በተለይ በጋሞኛ መዝሙሮችን በደንብ መስራት ከተቻለ ባህሉ በጣም ሰፊ ነው፣ ጥልቅ ነው፣ ብዙ ሚስጥር አለ እና ምን ትላለ እስኪ ከዚህ አኳያ ይሄ የሚያሳየው እኛ ሀሹጊዶ ኮናንሲስ ሲንሰራ ጋሞኛ መዝሙር ከዚህ በፊት የተሰራ እንደ መነሻ ይሆንልን ዘንድ ፈልግ ያለው፣ ብዙ እንግዲህ ሰዎች ጋር ሲነጋገርም ብዙ ፈልግ ያለው ግን አጣሁት። ከዚህ በፊት ይዘቱን ጠብቆ ቅድም ያለው ኤዶ አለ፣ ኤዶ ሪትም ነው፣ ኤዶ ስርዓት ጠብቆ በጋሞኛ ቋንቋ ራሱ ያኔ ራይሳ እስራይሳ የዚህ የጋሞ በጣም ጥዩ ዘዬ ነው፣ እና በዛ የተሰራ የለም። ስትወጣ በዘፈን በሌላ ነገር ታገኛለ እንጂ በመዝሙር ደረጃ አልተሰራም። ለዚህ ይሄኛውን መዝሙር እንደመነሻ መነሻ ለመስራት ይዝሙሮች እየተሰሩ አለመሆኑን የጋሞ ተወላጅ እንኳን በጋሞኛ መዝሙር እየዘመሩ አይደሉም። በአካባቢ ቋንቋ የአካባቢ ሰዎች እንዲደሰቱ አልተሰራም። ያው በአማርኛ ቋንቋና በሌላ ሌላ ቋንቋ ነው የተሰራው። ወደ ወላይትኛ አሁን የኔ ወረዳ ነው ዘዬ ንግግር ወደ ወላይታ ነው የሚያደላው ግን ማወራው ጋሙኛ ነበር ንግግራችን አንዳንድ ትራይሳ ያኔ ራይሳ የሚለውን ብቻ ይተዋል እንጂ ሙሉ ትርጉሙ ጋሙኛ ነው ጋሙኛ ይሄ ሪች ነው ማለት ብዙ አይነት ቃላት ያሉት ዘዬ ያለው ሀብታም ቋንቋ ነው የሚለውን ብዙዎች እንደዛ ብሎ ይገልጻሉ ባለሙያዎች እና ያንኑ ነው የምናየው ያ እሱን ስለምናይ በዛ አለ። አንዳንድ የተሰሩ መዝሙሮች አሉ። ለምሳሌ ጳውሎስ ካባቶ የጋሞ ልጅ ነው፣ ወርቁ ባሬዶ የጋሞ ልጅ ነው፣ በላቸው ሃታ የጋሞ ልጅ ነው፣ ርብቃን የጋሞ ልጅ ናት። እነሱ መዝሙር ሰርተዋል። እንግዲህ በተወለዱበት ቋንቋ አካባቢያቸውን በሚመጥን ሰርተዋል። ወደዚህ እኔ በስራ አጋጣሚ ስለመጣው ነው ቁጭት ያደረብኝ። ወደዚህ አካባቢ ዜዬዎቹ ለምን አልተሰሩም በምለው ነው እንግዲህ እግዚአብሔር ይመስገን። እንግዲህ ሽማግሌዎች እንዴት እንደሚቀባበሉ አይታላችሁ ግዶ ኮና ነው። ይሄ ምኑን ያሳያል? የአካባቢ ተወላጆች በራሳቸው ቋንቋ እግዚአብሔርን ማመስገን ይፈልጋሉ፣ ፍላጎት አላቸው። ግን እየተሰራ አይደለም። እዚህ የተወለዱ እንኳን ወደ ወላይትኛ እያደሉ ይዘምራሉ። ያንን እንግዲህ ትውልዱ ቢተባበር ቢሰራ በጣም ጥሩም፣ በጣም ምርጥ፣ በጣም ይመች፣ ለመዘመር ይመች። እንግዲህ ሚቱ ራሱ የዲታ ሚቱ በጣም ይመች ነው የመጨረሻ ይመቻል። ለመዘመርም ለማመዝገንም አእምሮን የሚያረካ ነው፣ እና ቢጠቀሙ ጥሩ ነው። እና ከዛ ነው እኔ ለመጠቀም በጣም ደስ ብሎኝ ከልቤ ነው። እውነት ሌላ እንግዲህ ብዙ እንሰራለን፣ ግን በጣም ደስ ብሎኝ ነው። መስራት ይቻላል። መልካም። በተለይ ደግሞ በዚህ ጋሞ አካባቢ። ከሶየታታ የሚባሉ የህዝብ ዜማዎች አሉ። አሁን ብዙ ጊዜ ቅድም ካነሳው ጉዳይ አንጻር በሶሎ በግለሰብ ደረጃ የሚዘምሩ መዝሙሮች ወደ ወላይተኛ ሲጻፉም ተጽፎ ነው ስክሪፕት ተጽፎ ነው ወደዛ የሚዘመረውና፣ ከሶየትሳ የምንላቸው ህዝቡ የሚጠቀማቸው በጣም ብዙ ናቸው። አንተም ይህንን መዝሙር እንደተሰራ መነሻ የሆነ እሱ ነው ብዬ ነው የማስበውና፣ በለቅሶ ቦታ በሰርግ ቦታ በደንብ የሚጠቀሟቸው እነዚህ አሉ። ለዚህ ነው እንግዲህ በጣም ሀብታም ነው ብዙ ነገር አለ መስራት ብቻ ላይ የሚለውን ለማንሳት የፈለግኩት ፣ ስለዚህ እነዚህ በለቅሶ ቦታ እና በተለያዩ የሰርግ ቦታዎችና ዝግጅቶች ላይ ምንሰማቸውን ከሱራ የሚዘምሩትን መዝሙር ይበልጥ ማሳደግ ያስፈልጋል። ምን ትላለች? በጣም ይሄንን አሁን እንግዲህ ባህሉን ጠብቆ ለማሳደግ፣ ይዘቱን ጠብቆ ለማሳደግ ትብብር ያስፈልጋል። ወንጌል ነው አሁን እያወራ ያለሁት። ሰው የኛ ሰው ይሄዳል፣ የሆነ ሆኤዝ ይወጋል፣ አይደለ? ይሄዳል። ያ ማለት ምንድን ነው? አንተ ባህላዊ ይዘቱን መጠበቅ ከጀመርክ ሙሉ በሙሉ በባህል ላይ የመዋጥ ነገር አለው። አሁን ይሄ መንፈሳዊ ባህላዊ ሲባል ክርስትና ሲመጣ ሰዎች በራሳቸው ቋንቋ በራሳቸው አሳብ በራሳቸው አገላለጽ ጌታን ለማምለክ የተጠቀሙበት መንገድ በጣም ስለሚመች ነው። ባህላዊ ያልኩት የክርስቲያናዊ የክርስቲያኖች ባህል ነው እያወራ ያለሁት። ሌሎችን ባህል አይደለም። ክርስትና ባህሎች ማደግ አሉባቸው። አዎ በጣም በአንድ በሁለት ቃላት አዝማቾች፣ አሁን ሲወጣ ታያለ፣ ጌታጦ ሳወልቃይ ደንዲስጦኒዲ አሹጊዶኮና ዳራሳ የሱሳ በአንድ በ በሁለት ቋንቋ ነው። በቃላት ነው ሙሉ የኢየሱስን ትልቅነት፣ የኢየሱስን ስራ፣ የድነቱን ወንጌል የገለጹት። ይሄንን ለማሳደግ መጀመሪያ የገለጹበትን ያቺን ወርድ በደንብ መረዳት ነው። አሁን ያሹ ተኮና ሰና የሚለውን ለማምጣት የተጻፈውን ቁጥር ቢታይ አንድ ቁጥር አንድ ገጽ ሙሉ ሞልቷል። ለመግለጽ በ ከዛም በላይ ይሄን ነበር እንግዲህ እንትን እያደረግኩ ነው እንዲት እያደረግኩ ነው ያደረኩ። ምክንያቱም በጣም ከፍተኛ የሆነ ያሳፊ ሰት አለው በውስጡ በአንድ አሹግዶ ኮና ተወሰና ብቻ ማለት ነው እንግዲህ የእግዚአብሔር ልጆች ለመሆን፣ ዮሐንስ ላይ ጠቅሼ ነው የጀመርኩት። የእግዚአብሔር ልጆች እንደሆነ ዘንድ አብ እንዴት ያለውን ፍቅር እንደሰጠ እንዲሁም ነን እያለ ሐሳቡን ገልጿል። ይሄንን ሐሳብ እነሱ ወንጌልን ያን ያክል እኮ አያነቡ ሌላ ሹግዶ ኮና ነው ሰላም ልክ እንደዚሁ እያንዳንዱ ወንገ መልእክታቸው ከወንገል ሙሉ ሐሳብን ጨምቀው ስለ ኢየሱስ በተለይ ስለ ኢየሱስ ፎከስ አድርገው ስለሚ ስለሚሰሩ ስለሚዘምሩ፣ ያንን ለማሳደግ ትብብር ያስፈልጋል። ያው የኛ ህዝብ እንግዲህ ይቀጥለን ልንመጣበት እንችላለን። ቢተባበር ሁሉ ቢተባበር ይሰራል ብዬ አስባለሁ። አላማ ጎሜ ጎንዶር ሲዳይሳ